በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተጽፎ በታተመው አራተኛው የመደመር መንግስት መጽሐፍ ላይ በለሚ ኩራ ክፍለ ከተማ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት የፓናል ውይይት ተደርጓል። በመድረኩ የመደመር መንግስት መጽሐፍ ላይ ዳሰሳ ያቀረቡት በኮተቤ ትምህርት ዩኒቨርሲቲ መምህርና ተመራማሪ ዶክተር ዮሴፍ ቤኮ የመደመር እሳቤ ከመነሻው ባሻገር የሀገርንና ህዝብን ጥቅም ማዕከል ያደረገ መዳረሻውንም የሚያሳይ ነው ብለዋል። የተዛነፈውን ባህላችንን ከማድረቅ አንጻር መጽሐፉ የሚያመለክተን ነገር አለ። በተለይ የሀሳብ ፖለቲካን ከማራመድ የእርስ በርስ መከባበርን፣ የተቃርኖ ትርክቶቻችንን በታላቁ ትርክት በሀገራዊ አንድነት እንዴት ማድረግ እንዳለብን። ስለዚህ ባህላችንን እራሱ እንድናርቅ የሞራል ዲኬ የምንለው የወደቅንበትን የበሰበሰብንን ነገር እንደገና ህይወት እንድንዘራ የሚያደርግ መዳረሻ የሚያሳየው ማለት ነው። የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማስ ወደቻሳ በበኩላቸው እንደ መንግስት አጠቃላይ የመደመር ጽንሰ ሀሳብን ከአምራሩ ባሻገር ለሁሉም ህብረተሰብ የመሸጥ ስራ እየተሰራ እንደሚገኝ ገልጿል። ዴ የመጽሐፉ ይዘትን ስንመለከት የሆነ አካል የሚመለከተው ወይም የማይመለከተው ስለሌለ መገንዘብ የሚገባቸውን አካላት በሙሉ እንደርሳለን ማለት ነው። ይሄን ከደረስን በኋላ የተመላከቱ የመፍትሄ ሀሳቦችን የጀመርናቸው የመፍትሄ ሀሳቦችን በማህበራዊ ጉዳይ፣ በኢኮኖሚያዊ ጉዳይ ኢቭን በፖለቲካዊ ጉዳይ የሚመለከታቸውን አካላት የማሳተፍና አብሮ የመስራት ተደምሮ መንቀሳቀስ የመጽሐፉም ሀሳብ ነው። ይሄን እንደ ክፍለ ከተማ ወደ ስራ እየተረጎምን የምንሄድ ነው የሚሆነው። መጽሐፉ ከኢትዮጵያውያን የአኗኗር ዘይቤና ፍልስፍና ጋር በእጅጉ የተቆራኘና ለቀጣይ ትውልድም ጭምር የሚጠቅም መሆኑን የተናገሩት ደግሞ የውይይቱ ተሳታፊዎች ናቸው። የመደመር መንግሥት መጽሐፍን እኔ ባየሁት፣ የበለጠ ሰው እንደ ሀገር ብቻ ሳይሆን ፐርሰናሊም ለግል ህይወቱም ጭምር በጣም ኢንካሬጅ የሚያደርግ በመተባበር በመቀናጀት አብሮ አገርን በማሳደግ እያንዳንዱ ሰው ያለውን ሚና ማንንም ከማንም ሳይለይ ሁሉም በአንድነት የሚጣል የሚነሳ ኖሮ ሳይሆን የሁሉ ልዩነት በአንድ ሀገርን እንደሚያሳድግ ያየሁበት መጽሐፍ ነው። አባይን ሰርተን በመተባበር አሳይተናል። ወደፊት የሚቀረን ደግሞ ለዓለም አጀንዳ የሰጠ ነው አለ የባህር በር ጥያቄ አለን። ይህንን ደግሞ በጋራ ስንደመር ሀሳባችን ከፍ አድርገን አገራችን ከፍ ማድረግ አለብን ያጣነው መመለስ አለብን የሚል መስራት ስላለው ይህንን ሁሉም ዜጋ ቢያነብ ጥሩ ነው ብዬ ነው የማያስበው ምን ላይ ሀገራችን እንዳለች ያመላከተና ነገ ደግሞ ከትላንት ውድቀቶቻችን ተምረን ነገ ደግሞ ምን መስራት አለብን ሀገራችን ምን ሆና ማየት አለብን የሚለው ላይ የራሳችንን አሻራ እንድናኖር እድል የፈጠረ ነው ብዬ አስባለሁ በመድረኩ የባህልና ስፖርት ሚኒስትር ዴኤታ ነብዩ ባየን ጨምሮ የክፍለ ከተማው ከፍተኛ የመንግስት የስራ ኃላፊዎች ተሳትፈዋል